እንግዲህ የመጀመሪያው ታማሚ ሆነ የተገኘው የ21 ቀን ህጻን እንደነበረ በውጤታችን በተደረገው ላብራቶሪ ማሳው አሳይቶናል። ያ እንግዲህ የ21 ቀን ህጻን እናቱንም ምርመራ አድርገናል፣ በዛው ማለት ነው። ህጻኑን ባመጣች ጊዜ የእናትየውም የደም ውጤት እንደሚያሳየው ለዚህ ቫይረስ ተጋላጭ እንደነበረች ውጤቷ ያሳያል። እንዲሁም ደግሞ የልጁ አባት የ የአገር የከባድ መኪና አሽከርካሪ እንደነበረ በማወቅ ከዛም ደግሞ ወደ አጎራባች የደነበሩ ሀገሮች ጉዞ እንደነበረው ካሉ መረጃዎች ያሳያል ማለት ነው። ለዛም የሶስተኛው ውጤት ትናንትና ባሳወቅነው መሰረት ከአባቱም የደም ምርመራዎችን አድርገን አባትየውም ውጤቱ እንደነበረበት ያሳያል ማለት ነው። ከሂስትሪውም ከወሰድነው የታማሚ ታሪክ ብለን ከምንላቸው ከሂስትሪውም ደግሞ የአባትየው እንደዚሁ አይነት ሽፍታዎች ኖረውት ያሳለፈና ነገር ግን አሁን በሕፃኑ ላይ ሲሆን ወደ ተቋም ይዘው እንደመጡ አሳውቀውናል ማለት ነው። ያ እንግዲህ አባትም እናትም አሁን ባሉበት ደረጃ ጤናቸው ልጅም ጭምር አሁን ያሉበት የጤና ሁኔታ ጥሩ ላይ ያለ እንደሆነ ያሳያል። ምልክት ያላቸው ምልክት የሌላቸውም ቢሆኑ የንክኪ ነገር ከነበራቸው የቅርብ ክትትል እየተደረገ ይህንንም ቅኝታችንን እየቀጠልን ያለ ነው። በቀጣይ የምናገኛቸውን ሪፖርቶች ለህብረተሰቡ እያሳወቅን እንቀጥላለን ማለት ነው። እንዲሁም ደግሞ በድንበር አካባቢ እንደሆነ እንደመሆኑ የዚህ ሞያሌ ከተማ አስተዳደር በሁለት ቦርደሮች መካከል ያለ ወይም ደግሞ የድንበር ቅኝትና ልየታ እንዲሁም ደግሞ የሕክምና ግንዛቤ ማስጨበጥ ሌሎች ስራዎች በአንድ ድንበር ብቻ የተገደበ ሳይሆን ብዙ ጊዜ እንደምንለው በሁለቱም ድንበሮች መካከል ያሉ የመረጃ መለዋወጥ አብሮ የመሰልጠን አብሮ ደግሞ መረጃዎችን የመቀባበል ስራ ይሰራል። ይህንንም የመረጃ ልውውጥ እንዲጠናከር ስራዎች እየሰራ እንገኛለን ማለት ነው። በአህጉር አቀፍም በሀገር አቀፍም ይህ በሽታ የስጋት ምንጭ ነው ከተባለበት ጊዜ ጀምሮ በድንበር አጎራባች በሮቻችን ላይ እንዲሁም ደግሞ በአየርም በየብስ መግቢያዎቻችን ላይ የቁጥጥር የመለየት እንዲሁም ደግሞ የጉዞ የንክኪ ወይም ደግሞ ከእንደዚህ አይነት ቦታዎች ላይ የመጡ ከሆነ ሂስትሪያቸውን እንዲመዘግቡ እያደረግን ቆይተናል። ይህም ተጠናክሮ ይቀጥላል ማለት ነው። አሁን ባለበት ደረጃ እንደ አገር የስጋት ደረጃው የት ዳ ነው ቢባል በሽታው ተላላፊ በሽታ ቢሆንም በሀገር አቀፍ ደረጃ ስንመለከተው በስርጭት ሁኔታውም በአስከፊነት ሁኔታውም አሁን ካሉን ታማሚዎች አንጻር ዝቅተኛ በሚባልበት ደረጃ ላይ ያለው ማለት ነው። በየደረጃው ለሚገኙ ባለድርሻ አካላትም አጋር ድርጅቶችም ከሁሉም ጋር በመሆን ዋናው ስራችን የህብረተሰብ የማንቂያ ስራዎች፣ የመረጃ የማሰባሰብ ስራዎች እንሰራለን። የህብረተሰብ ተሳትፎ በተለይም ደግሞ የሚዲያ አካላት እንደ ወትሮ ህብረተሰባችን ግንዛቤ እንዲኖረው የግንዛቤ ማስጨበጫ ስራዎች ተጀምረዋል። እነዚህም ተጠናክረው እንዲቀጥሉ አደራ ማለት እንፈልጋለን።